ሮዛ እንግዲህ ሌላ ጠላት መጥቶባታል። ከዚህ በፊት ሉሊትን ስታሰቃያት፣ እናም ስጋቴ ናት ብላ ብዙ ነገር ስታደርጋት ነበረ። ከአስር አመታት በኋላ የዴቭ አፍቃሪ፣ እሷም የምታፈቅረው እሱም የሚያፈቅራት፣ ከብዙ አመታት በኋላ ልቡን የደነገጠላት ሴት መታለች። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ፣ እያልኩኝ ዛሬ በትንሿ ድራማ ይዤላችሁ መጥቻለሁ ማለት ነው። ሮዛ ወይ አሰራ ወይ አታሰራ። እንግዲህ በባለፈው ክፍል ሉሊት ዳታ ከዴቭ ጋ ዳታ ኮሌክተር ሆና እንደተቀጠረች ከነሱ ጋር እንደምትቀጥል ሲነገራት በጣም ቀንታ እሷንም እንዴት አድርጌ ላሰናክላት ብላ እንግዲህ በንግግርም አይምሮዋ ስትጎዳት ነበረ። ሉሊት ግን በሕይወት ብዙ የፈተናት ከእድሜዋ በላይ ብዙ ነገር ያየች ሰው ናት እና ምንም ሳትበገር እንግዲህ ለጠየቀቻት ወይም ለተናገረቻት ነገር ትክክለኛና ጭንቅላት የሚነካ መልስ እየመለሰችላት ከዴብ ጋር ሰዎቹ ጋር ሄዳ እንግዲህ ተቀባይነት አግኝታም ስራውን ጀምራ ነበረ። ሮዛ ግን የሰራችውን ስራ አጥፍታባት ነበረ። ድራማው ያለቀው እንግዲህ በዛሬው ክፍል ስለሱ ምንም የተወራ ነገር የለም። ምክንያቱም አዲስ ታሪክ እንግዲህ ዴቭ ከልቡ የሚያፈቅራት ለብዙ ለስምንት አመት ጠብቆ ያጣትን የደነገጠላትን እናም ደግሞ የተርበተበተላትን ፍቅሩ ተመልሳለች ማለት ነው። እንግዲህ ሲያገኛትም እሷም በጣም በጉጉት እና በ በስስት ስታየው ነበረ። እናም ደግሞ ብዙ ነገሮች ተቀይረዋል ብሎ እንግዲህ ማግባቱን ሊነግራት ሲል እሷም አትንገረኝ ብዙ ነገሮች እንደሚቀየሩ እጠብቃለሁ ምክንያቱም ብዙ አመታት ካንተ ተለይቼ ቆይቼ ነበረ። እናም አትጨናነቅብኝ፣ አንተ ከተጨናነክክን እሞታለሁ ስትለው ነበረ። እሱ ብዙ አመት አጥቼ ሽኖር ያለሁ አሁን ግን እኔ መንከባከብ ባለብኝ ሰዓት እንድትሞቺ አልፈልግም ብሎ እንግዲህ አቅፈዋትም እንግዲህ በሲቃ እንግዲህ ሰላም ሲላት ነበረ። እንግዲህ ቤቱንም ይዟት ሄዶ ከሮዛ ጋር አንድ ዶርም የነበሩ አንድ ዩኒቨርሲቲ የተማሩ ልጆች ናቸው። ብዙ ነገሯ ስለ ሮዛ የምታቅ ስለ ባንቴሮም እንግዲህ አትኩራ ስታየው የሆነ ቦታ እንደምታቀው ግን ሊመጣላት እንዳልቻለ እንግዲህ ራሷን ስትጠይቅ ነበረ። ማን ነው? የት ነው ማቀው? የነዚህ ሚስጥር ምንድን ነው ብላ ስትጠይቅ ነበረ። ሮዛ ግን ሌላ ቀን ባልተ ለመደ እና ባልተ በማታደርገው መልኩ የኔ ፍቅር የኔ አባት ስትል ነበረ። መኝታ ክፍልን ገብተው እንግዲህ ማናት ለምንስ መጣች ብሎ ብላ ስትጠይቀው ዴቭን አስቀድሞም የጓደኛዬ የወንድሜ ጓደኛ ነው ብላ ሄዋን ብላት ነበረ እና ጓደኛ ማን ነው እኔ ማላውቀው? እሷስ የወንድ የጓደኛ እህት ከሆነች ለምን ይዘሃት መጣ? ብላ አልጋ ለምን አለያስክላትም? ብላ ስጠይቀው እሱም እንግዲህ ወንድሟ በሕይወት እንደሌለ ጦር ሜዳ ሄዶ እንደተሰዋ፣ ከእሱ ጋር በጣም ይቀራረቡ እንደነበረ የኔም እህት ብትሆን እንግዲህ አልጋ አያስይዛትም እና ለዛም ነው ቤቴ ይዣት የመጣሁት፣ የእሱ እህት ማለት የእኔ እህት ናት ብላ ብሎ እንግዲህ ነግሯታል ማለት ነው። እሷ አልተዋጠላትም። ምክንያቱም እሷ የምታደርገው ነገር አለ የምታደርገው ነገር አክቷም ሁሉም ነገር የውሸት ነው። እናም ዴቭንም እንደዛ ይዋሸኛል ብላ ነበረና ምጠብቀው። እውነትም በዚህኛው ታሪክ ግን ዋሽቷታል። ከዚህ በፊት ባለው ታሪክ ግን እሷ ነበረች ስታስመስልና ስትዋሽ የነበረችው። እንግዲህ ዴቭ በጣም በመደንገጥና በመፍራት ስሜት እራሱ መቆጣጠር አቅቶት እንግዲህ ውጪ ወጥቶ በጣም ሲጨናነቅ ነበረ። ሉሊትም አግኝታው ምን የሆንክ ነው? እየተጨናነቅክ ነው እኮ ወንድም ይበላ ስትለው እንግዲህ ማድረግ መሆን ያለብኝ ነገር ግራ ገብቶኝ ነው ብሎ ሲላት እንግዲህ ሀዲድህን ምረጥ ብለዋለች ማለት ነው። ሀዲድ ሲላት ሀዲድ ማለት እንግዲህ የባቡር መሄጃ መንገድ ነው። ትክክለኛ መንገድ ካለያዘ ባቡር ይገለበጣል። እንግዲህ ሀዲዱን ይዞ ሀዲዱን ተከትሎ ነው መሄድ ያለበት። መስመርህን አስተካክል ብለዋለች ማለት ነው ሀዲድ ብሎ ሲላት አይ ባንቴሮ ነው ያለኝ ብለዋለች ማለት ነው። ሔዋንንም መግፋት አይፈልግም። ምክንያቱም ለብዙ ዓመታት ሲጠብቃት ሲያፈቅራት የኖረች ሴት ናት። ሮዛም ደግሞ ሕጋዊ ሚስቱ ናት። ከኋላ ያለው ታሪኳን ባያቅም፣ እንግዲህ ሲያወሩም ሮዛ ቡና አፍልታ የኔ ፍቅር አልሳምከኝም፣ እናም ደግሞ እንዴት ዋልክ ምናምን ብላ ስትለው ሄዋን በጣም ተሰምቷት ወጥታለች ማለት ነው። እንግዲህ እነዚህ ሰዎች ምንድናቸው? ምንስ ይሰራሉ? የት ነበረ ማቀው? ብላ ራሷን ስትጠይቅ እንግዲህ ተመልሳ ወደ ቤት ስትገባ ባንቴሮና ሮዛ እሷን ለማጥፋት እነሱን እንደምታቅ እናም ደግሞ ስለ እነሱ ካወራች ዴቭ ከዚህ ቤት አውጥቶ እንደሚጥላቸው ከዛ በኋላ ሁለቱም መድረሻ እንደሌላቸው፣ አስቀድሞ ግን ሁለቱንም ከቻሉ ማጥፋት እንዳለባቸው፣ ካልቻሉ ደግሞ አንዳቸውን ነጥለው እንዲያጠፉ ስትነጋገር ሰምታለች ማለት ነው። እንግዲህ ሚስጥር አላችሁ እዚህ ቤት ሚስጥር ይበዛል ልበል ብላለች፣ ማለት ነው ሄዋን አይ ሚስጥራልሽ እንግዲህ አበሻና ፈረንጅ ብላ ነካ አድርጋቸዋለች፣ ማለት ነው። እነሱም እንግዲህ ሮዛ አስቀድማ እሷ ጋር እንዳይደርሱ ሰዎችን መምታት፣ በነገር መሸንቆጥ ከቻለች ማስገደል ትፈልጋለች። ከዚህ በፊት ሉሊት ላይ ብዙ ነገር ስታደርግ አይተን ነበረ ማለት ነው። አሁንም ከቻለች ሔዋንና ዴቭን አስወግዳ ከዛ በኋላ ባንቴሮን ከህይወቷ አስወጥታ የራሷ ህይወት መምራት ትፈልጋለች። ካልቻለች ግን ከሁለት አንዱ አስወጥታ ሚስጢሯን ደብቃ ከዚህ በፊት ያደረጋቸውን ነገሮች እንዳይታወቁ አድርጋ መኖር ትፈልጋለች። እንግዲህ ይሄን ሚስጥሯን ሔዋን ሰምታለች ማለት ነው። ስትመለስም የት ነበረ ማቀ ፊት አዲስ አልሆነብኝም ብላ ስትለው እኔ እንጃ ብሎ እንግዲህ አስቀድሞ ባንቲሮ በጣም ታምራያለሽ፣ ንግግርሽም ሳቅሽም ብሎ ብሏት ነበረ። ሮዛም አንቺ በጣም ትንሽ ነሽ፣ አስተሳሰብሽም ትንሽ ነው። ይሄ የተረዳሁት ላይ የተረዳሁት ይሄ ነው ሰዎችን መጉዳት ትፈልጊያለሽ፣ ምክንያቱም አስተሳሰብሽ የወረደ ስለሆነ ብሎ ተናግረዋት ነበረ። እንግዲህ ሔዋንም፣ ትምህርት ቤት እያለን ዩኒቨርሲቲ እያለን የጨቀየ በሬንጅ የጨቀየ ቱታ ለብሰ በር ላይ የምጠብቃት ልጅ አንተ ነህ አደል? ብላ ስትለው እሱም ተደናግጦ እንግዲህ አልመለሰላትም ማለት ነው። እንግዲህ ምላሹም አዎ ነው። ምክንያቱም ታውቃዋለች፣ ያውቃታል። ግን ባንቴሮ ከዚህ በፊት የሚያደርገውን ስህተት የሚደግም አይመስለኝም። ምክንያቱም ሊያጠፋቸው የሚፈልጋቸው ሉሊትም ዴቭም እሱ ባሰበውና እሱ በሄደበት መንገድ ሳይሆን ፍቅርን አሳይተው ጥሩ ነገር ሲያደርጉለት ነበረ የጠበቃት የረዳት ያስተማራት፣ በችግሯ ጊዜ የደረሰላት ሮዛ ግን ልታጠፋው መርዝ ልታበላው ስታሴር ነበረ። አሁን ላይ ግን ከሮዛ ጋር ያድማል ብዬ አላስብም። ግን ከዚህ በፊት ጥናታዊ ጽሑፉ ዴቭ በታምራዊ መንገድ ማን እንዳስተካከለው አላቅም። የሆነ ግን አካል አለ፣ እሱም እደርስበታለሁ ብሎ ነበረ እና ስለ ሰዎቹ ሲያወሩ ምናልባት አስቀድመው ሊመጡ ይችላሉ ብላ ወሬ አስቀይሳለች። እናም ከዚህ በፊት ሮዛ ያደረገችውን ነገር ታውቃለች። ጥናታዊ ጽሑፉ እንዲሳካ ያደረገችውም ሄዋን ናት ማለት ነው። እንግዲህ በሌላ በኩል ዴቭና ሄዋን አብረው እየሰሩ ነው ማለት ነው። እንግዲህ ዴቭም ከዚህ በኋላ ከሷ ጋር የማይሆንበት ምክንያት የለም። እንግዲህ የሮዛ ሚስጥሮች እሷ ሔዋን እጅ ላይ ነው ያሉት። ዴቭን በእጇ ለማስገባት እንግዲህ ካርዶቿ ሁሉ ትመዛለች ብለን እናስባለን። ቀጣዩን ክፍል አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። ባባይ